ጽኑነን ጽኑነን ጽኑ ለእምነታችን፣ ጽኑነን ጽኑነን ጽኑ ለአላማችን። ይከበር ይከበር ይከበር መብታችን፣ ይከበር ይከበር ይከበር መብታችን። መብቱን የጠየቀ ህዝቡ ፍጹም ሰላማዊ ነው። ጽኑነን ጽኑነን፣ እስር ማንገላታቱ ከቶም የማይበግረው ጽኑነን ጽኑነን

ከበር መውጣትን የተወደዳችሁና የተከበራችሁ የቢቢኤን አድማጮች ከዚህ በመቀጠል የምናቀርብላችሁ ጋዜጠኛ ዳርሰማ ሶሪ ከእስር ቤት ሆኖ የጻፈው ደብዳቤ ነው። ይህ ደብዳቤው በእንግሊዝኛ በሚታተመው በአዲስ ስታንዳርድ መጽሔት በእንግሊዝኛ ተተርጉሞ ከወጣ በኋላ ዓለም አቀፉ የጋዜጠኞች መብት ተሟጋች የሆነው ሲፒጂን ጨምሮ ዓለም አቀፍ የሂዩማን ራይትስ ዎች ተሟጋቾች ይህንኑ ደብዳቤ ይዘውት ወጥተዋል። በጋዜጠኛ ዳርሰማ ሶሪ ላይ እየደረሰ እየተፈጸመ ያለው የግፍ ተግባር በመላው ዓለም ዘንድ እንዲደርስም ሆኗል። እኛም ይህንኑ ደብዳቤ በአማርኛ ቋንቋ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ቆይታችሁን ከቢቢኤን ጋር እንድታደርጉ ግብዣችን ነው። በቀጥታሁን ወደ ወደ ዳርሰማም ደብዳቤም እናልፋለን። በድጋሚ አብራችሁን ቆዩ። ይድረስ ግልጽ ደብዳቤ ከጋዜጠኛ ዳርሰማ ሶሪ ተጻፈ። ቅሊንጦ ማረሚያ ቤት፣ ታህሳስ 25 2005። እጅግ እጅግ አሳዛኝ ከሆነው ኑሮ ገምሰህ እንዳገለግልህ ለዛሬው እኔነቴ ላበቃሃኝ ለዘመናት የመብት የነፃነት ትግልህም የመልካም መንግሥት አምሮትህ አለሳካ ብሎ ዛሬም እጅግ ክፉ በሆነው የወያኔ ብርቱ የእንግልት ስርዓት ውስጥ ለምትገኘው የኢትዮጵያ ሕዝብ በገዛ አገራችሁ እንደ ባይተዋር እየታያችሁ የአረመኔዎቹ ስርዓቶች ሰለባ የሆናችሁ የእምነት ነጻነታችሁን በግፍ ለተነጠቃችሁ የኢትዮጵያ ሙስሊሞችና እንዲሁም የሙስሊሞችን ድምፅ ያለመታከት ለምታሰሙ ድምፃችን ይሰማዎች በዲሞክራሲ ስም የመጽሐፍና የማናገር እንዲሁም የህዝብ አንደበት እንዳትሆኑ መደረጉን በመቃወም በስደት ለምትገኙ የኢነጋማም የኢትዮጵያ ነጻ ጋዜጠኞች ማኅበር አባላት የአገራችሁ ህዝብ በደል አሳምሟችሁ ከግፈኞች ጋር በተፈጠረ ትግል እንዲሁም በሀገር ውስጥ በሰላም የመኖር መብታችሁ ተገፎ ለተሰደዳችሁ ኢትዮጵያውያን በሀገር ውስጥና በውጭ የመብትና የነጻነት የአርነት ትግል ለምታደርጉ ሁሉ በአሁኑ ወቅት ባምባገነኑ የወያኔ መንግሥት ልጆቻችሁን ወንድሞቻችሁን እህቶቻችሁን ልጆቻችሁን ቤተሰቦቻችሁን በእስር ቤት እየማቀቁ ለሚገኙባችሁ ቤተሰቦች ለዓለም አቀፍ የጋዜጠኞች መብት ተከራካሪም ድርጅት ሲፒጄ፣ ለዓለም አቀፍ የድንበር የለሽ የጋዜጠኞች መብት ተከራካሪ ድርጅት፣ ለዓለም አቀፍ የሰብአዊ መብት አምነስቲ ኢንተርናሽናል፣ ለዓለም አቀፍ የዜና ማሰራጫዎች። የወያኔ በትር ሳይበግራችሁ በሀገር ውስጥ የሕዝብ ድምፅ ለሆናችሁ እንዲሁም ባለፉት ሁለት ዓመታት መታሰሬ እስራችሁ፣ ስቃዬ ስቃያችሁ፣ ጩኸቴን ጩኸታችሁ አድርጋችሁ ከኔ በባሰ ሁኔታ የግፈኞች በቀል ማረፊያ የሆናችሁ ውድ ቤተሰቦቼ እጅግ የምመካብሽ እምባለቤቴና በሀገር ውስጥና በውጭ ሀገር ላላችሁ ልጆቼና ኢትዮጵያውያን ወገኖቼ ከቅሊንጦ ማረሚያ ቤት ሰላምታዬ ይድረሳችሁ። የዓለማት ጌታ የሆነው ፈጣሪ እኔ በማውቀው እናንተ የኔ እኔም የእናንተ በመሆኔ ምን ያህል ደስተኛ እንደሆንኩ ለኢትዮጵያ ሕዝብ ነፃነት፣ የእምነት መብታቸውን ለተቀሙ ወገኖቼ ድምፅ ሆኜ አንደበታቸው ሆኜ በመገኘቴ ባለፉት አስራ ስምንት ዓመታት በጋዜጠኝነት ሙያዬ አስተዋጽኦ በማድረጌ ምን ያህል እንደምኮራ ልገልጽላችሁ እወዳለሁ። ትናንት የጋዜጠኝነት ሙያዬን በመወጣቴ በተደጋጋሚ የእስር ሰለባ መሆኔና ዛሬ ታህሳስ 25 2005 እጅግ ፍትሕ በጎደለው ግልጽ የሕግ ጥሰትና ጭፍን ጥላቻ ባላቸው የወያኔ ዳኞች የተፈረደብኝ የእስር ዓመታት እንደማያስፈራሩኝና ነገም የሕዝብ ነፃነት መብትና ዲሞክራሲ በመላው ሀገራችን እስከሚሰፍር ድረስ ቁርጠኛ አቋም እንዲኖረኝ እንዳደረገኝ ልገልጽላችሁ እወዳለሁ። ጽኑነ ጽኑነን ጽኑ ለእምነታችን ጽኑነ ጽኑነን ጽኑ ለዓለማችን ይከበር መብታችን ከበርበርበር መታች። እናንተ የተከበራችሁ ውድ ወገኖቼና ዓለም አቀፍ ድርጅቶች ባለፉት ሁለት ዓመታት በእስር ዘመኔ የወያኔ ሥርዓት ምን ያህል እንደ ጨቀየና በንጹሐን ደም እንደተጨማለቀ እንዲሁም ለይስሙላ የተሰየሙት የሕግ አካላት ዳኞች፣ አቃቢያን ሕጎችና ፖሊሶች ጭምር ከሕዝብ ምን ያህል እንደተነጠሉና እጅግ መሠረታዊ ለውጥ እንዲኖራቸው መሠረታዊ ትግል እንደሚያስፈልግ የተረዳሁበት ወቅት በመሆኑ በስር መማቀቅም ሆነ መሰቃየቴን በበጎ እንድመለከተው አድርጎኛል። በአፍሪካ እጅግ አደገኛና አስጊ የሆነውን የጋዜጠኝነት ሙያን ትናንት በአምባገነኖች በግፈኞችና በአረመኔዎች እጅ ወደቁትን ትላንት የሕዝብ ልሳን በመሆናቸው ዘብጥያ የተወረወሩትን ጋዜጠኛ የሱፍ ጌታቸው፣ ጋዜጠኛ ተመስገን ደሳለኝ፣ እነ ጋዜጠኛ እስክንድር ነጋ የከፈሉትን ዋጋ ለማስታወስ እወዳለሁ። ክብርና መጎስ ለእነዚህ ምርጥ ዜጎች ይሁን። ባለፉት ሁለት ዓመታት በነበሩት ችሎቶች የነበረው የሕግ ጥሰት፣ ዳኞች አቃቢ ሕጎች በመተባበር እንዴት አፈና ያደርጉ እንደነበረ በችሎት በሚገኙት ጋዜጠኞች አማካኝነት እናሰማ የነበረውን ተቃውሞና ትግል የምታውቁት በመሆኑ አልመለስበትም። ታህሳስ 25 2005 የፍርድ ችሎት ግን አንዳች ነገር መተንፈስ ያልፈለግኩት በተለይም 19ጠኙ ተከሳሾች በቅድሚያ አንከላከልም በማለታችን ከወያኔ የጓዳ ካድሬዎች ለውጥ እንደማይኖር መሆኑን እንድትረዱልኝ እፈልጋለሁ። የክስ መዝገባችን ባለፉት 17 ወራት ከአራት ያላነሱ ዳኞች እየተቀያየሩ እንዲያዩትና አንድ ወጥ አመለካከት እንዳይኖረው ተደርጓል። እኛ በዚህ መዝገብ ብቻ ከሰባት በላይ የተለያዩ አቃቢ ሕጎች እንዲቀያየሩ ተደርገዋል። ከችሎት ከሚፈጸምብን በደሎች ተነስተን በቃልም በጽሑፍም ከ17 ያላነሱ አቤቱታዎችን አቅርበን ምላሽ የተሰጡን በአምስቱ ብቻ ነው። የተከሰስነው ራሱ ሕገወጥ በሆነው በሽብር ሕጉ መሆኑ ብቻ ሳይሆን አብይ ጓዴ በተባለው ዳኛ ከፍርድ ቤቱ ሽብርተኛ እንደሆን በግልጽ ሳይፈረድብን በፊት ተነግሮናል። ከዚህ በኋላ አንድም ቀጥተኛ ምስክር ሽብርተኛ ለመሆናችን ማስረጃ ለማቅረብ ባልቻለበት የአቃቢ ሕግ የምስክር ሂደት አንዲት ቅጠል እንኳን ተበጥሳ መውደቋን ያላቀረበው ከሕግ አኳያ ብቻውን መቆም በማይችለው የደረጃ ምስክርና በማዕከላዊ በግርፊያና በከፍተኛ ስቃይ የግዴታ ፊርማ ብቻ የታጀለውን የአንቀጽ 27ን ቃል ይህም ቢሆን ባልተሟላበት ሁኔታ የተጠናቀቀው የአቃቢ ሕግ የምስክርነት ሂደት ምስክር የተሰጠባቸውና ያልተሰጠባቸውን ሳይለይ በጅምላ ከአንድ እስከ 19 ያላችሁ ተከሳሾች ተከላከሉ መባላችን የወያኔ ፍርድ ቤት የሕግ አለ በሚል የማስመሰል ተውኔቱን እንኳን በአግባቡ ያለመወጣት በዚህ የጅምላ ተከላከሉ ክሱን መከላከል የወያኔ ፍርድ ቤቶች ተውኔቶችን ከማሟሟቅ በስተቀር አንዳች ትርፍ እንደማናገኝበት በፍትህ አካሉም ዘንድ ቅንጣት መሻሻል ለማምጣት እንደማንችል በመረዳታችን ያለመከላከል ውሳኔያችንን በፍጥነት እንድናሳውቅ አድርገናል። ውድ ወገኖቼ በአንድ የክስ ሂደት ክስን መከላከል ማስረጃ መጣልና ነፃ ባልሆነው የፍርድ አደባባይ የሐሰት ክስን ያውም 997 ገጽ በሆነው ክሳችን የአንድ ሰው ሕይወት ንብረትም ሆነ ሌላ ጉዳት እንዳልቀረበ በግልጽ እየታየ እኔ ጋዜጠኛ ዳርሰማ ሶሪና የሙያ አጋሬን ጋዜጠኛ ኻሊድ መሐመድን ጨምሮም ጥቂት ንጹሕ ሙስሊም ወንድሞቻችንን አንድ ላይ በማድረግ የተመሰረተው ክስ እነርሱ ባወጡትና ዓለም ያወገዘው የሽብር ክሳቸውን ባላሟላ ሁኔታ የመሠረቱት ክስ ገና ከመጀመሪያው ስለ ሕግ ስለ ዳኝነት አንዳች እውቀት በሌላቸው ካድሬዎች የተተበተበውን ድሪቶ ክስ መከላከል ባለማስፈለጉ ነበረ። አንከላከልም ያል ነው ባንቀጽ 142 ተከሳሽ በክስ ሂደቱ ሂደት በቀረበበት ማስረጃ መሰረት የተመሰከረበት ከሆነና ምስክሮቹ ከተሰሙ በኋላ መከላከያውን እንዲያቀርብ ይናገረዋል የሚል ቢሆንም፣ እኛ ግን ያለመከላከል መብታችን ከዚህ በፊት በተፈጸመብን የመብት ጥሰቶች እየተነሳ ብናቀርብም ፍትሕ የማግኘት ሁኔታ አጠራጣሪ በመሆኑ እነዚህንም ጥርጣሬዎች የፈጠሩብን ሂደቶች ችሎቱ በአብዛኛው እኛን የሚጫኑ መብቶቻችንን፣ የደፈጠጡ የሀገሪቱ ህጎች የበላይ የሆነው ህገ መንግሥታዊ ድንጋጌ አንቀጽ 19ና 20 በግልጽ የተጣሱብን በመሆናቸው በዚያ የወያኔ ችሎት ሳንከላከል ያሻውን እንዲፈርድብን ወስነናል። ምንም እንኳን አቋማችንን በገለጽንበት የአምስት ወራት ጊዜ ውስጥ እጅግ ዘግናኝ የሆነ የማዕከላዊ ወንጀል ምርመራ ቆይታችንን ጨምሮ ከላይ በገለጽኳቸው ዝርዝር ምክንያቶች የተነሳ መከላከል እንደማንችል ለችሎቱ በመግለጽ እኛም ሆን ቤተሰቦቻችን በፍትህ ስም ከዚህ በላይ መሰቃየትም ሆነ ፍትህ እናገኛለን በሚል ተስፋ መጓጓት የለብንም በማለት በገዛ ሀገራችን የተቀበልነውን ፍዳና መከራ ጨምሮ ፍርዱን ለታሪክና ለትውልድ ትተን አበሳችን ያበቃ ዘንድ ወሰን ታሳስ 25 በችሎቱ በግልጽ እንደተደመጠ አቃቢ ህግ፣ ከዛ በፊት ስለ ፍርዱ ያቀረበው ምንም አስተያየት እንደሌለ ተነግሮ ዳኞቹ በተሰጣቸው የወያኔ ትዕዛዝ መሰረት ያለአንዳች አንዳች ህጋዊ ድጋፍ የሽብር ህጋቸው ከሚያዘው አንቀጽ ሰ7ት ነጥ1ንድ መካከል ጣሪያ በመነሳት በግልጽ ያላቸውን ጥላቻና ንቀት ለመወጣት ሲሉ ብቻ ፈርደውብናል። ገና በጠዋቱ እንዲህ እንዲሆን የተከናወነው የፍርድ ሂደት ከተጠናቀቀ በኋላ ከእኔ ከ13ተኛ ተከሳሽ በቀር ከ1-19 ያሉት ተከሳሾች ላይ በግፍ የአምስት ዓመት ከስድስት ወራት ፍርድ ተሰጥቶ እኔም ህመምተኛ በመሆኔ የአራት ዓመት ከአምስት ወራት ተፈርዶብኝ ፍርዷ በቃ። የተከበራችሁ ወገኖቼ ከዚህ ሂደት በኋላም ቢሆን በየዕለቱ ብዙዎቻችን ምንም ማለት ያልፈለግነው ነው። ከስሜታዊነትና ከግላዊ ስሜት በመነጨ ሁኔታ የፍርዳችንን ሁኔታ ሊከታተል በፍርድ ቤቱ ቅጥር ግቢ ውስጥ የተገኘው ህዝብ ላይ አንዳች ጉዳት እንዳይደርስ ከመመኘትና በእነዚህ አሻንጉሊት ዳኞች ከዚህ የተለየ ነገር ሊያመጡ እንደማይችሉ በመረዳት መሆኑን ለመግለጽ ወዳለሁ። ክሱ ላይ የተጠቀሱት ፍሬ ነገሮች እውነት እያልሆኑ፣ ባለፉት አምስት ዓመታት የኢትዮጵያ ሙስሊሞች ያደረጉት ዓለም ያደነቀው ሰላማዊ ጥያቄ ፍጹም ሰላምን የተላበሰ ሂደት በመዘገባችን አንድም ጉዳት እያለ መድረሱ ሊያስመሰግነን እንጂ ሊያሳስረን የሚችል አንዳች ድርጊትም አልፈጸምንም ነበረም። ይህ ፍርደ ገምድልነት ከዚህ በፊት ለፈጸምናቸው ተግባራት ትክክለኛ ማስረጃ ከመሆኑም ባሻገር በጋዜጠኝነት የዚህች ሀገር ዜጋ በመሆናችን ፍትህ በማጣት ለመብትና ለነፃነት የሚደረጉ ሂደቶችን እየተከታተል ለመዘገብ የህዝብ ድምፅ በመሆናችን ይበልጥ ቁርጠኛ እንድንሆን አድርጎናል። ዛሬም የሚሊዮኖች ድምፅ እንዲሰማ እስከ መጨረሻው ህቅታችን ድረስ የበኩላችንን ጥረት እንደምናደርግ እውነትን መሸፈን እንደማይቻልና ጋዜጠኞችን በመግደል በማሰር የህዝብን የመብትና የነፃነት ትግል ማቆም እንደማይቻል እነዚህ ወገኖች ሊረዱ ይገባል። ይህ ባይሆን ኖሮ ዛሬም በሚሊዮኖች የሚቆጠሩ ዜጎች በመላው ሀገሪቱ በተዘጋጁ የማጎሪያ ካምፖች በመታጎራቸው ለእውነትና ለሀቅ እንዲሁም ለነፃነት የሚደረጉ ትግሎች በቆሙና በከሰሙ ነበረ። ውድ ወገኖቼ፣ በአጭሩ መልእክት ይህ ነው። እኔ ዛሬ በበሽታዬ ላይ የተጨመረብኝ የስር እንግልት ምንም ያህል የከፋ ቢሆንም አንድ ቀን ይህ ሁሉ አብቅቶ በህዝብ ትግልና በፈጣሪ እርዳታ ወደምወደው ሙያዬ እንደምመለስ ታላቅ ተስፋ አለኝ። ትላንት በፈጸምኳቸው መልካም ተግባራት እስከ ዛሬውም የእስርም ሆነ የሆስፒታል ቆይታዬ ከጎኔ ለነበራችሁ ሁሉ አላህ ብድሩን ይክፈላችሁ። ነገ ሀገራችን ኢትዮጵያ ሁሉም ዜጋ እኩል የሚሆንባት፣ የሁሉም የእምነት ነፃነት የሚያገኝባት፣ ህዝባችን የመልካም መንግስት የዘመናት አምሮቱ በልጆቹ ትግል ተፈቶ ሀገራችን የተሻለች ማረፊያ ሀገራችን የተሻለች እንዲሁም ማረፊያ አጥተው የሚንከራተቱ ልጆቿ ተመልሰው በሰላም የሚኖሩባት እንዲሆን እመኛለሁ። እስከዚያው ጊዜ ድረስ የዓለማቱ ጌታ እናንተንም እኔንም ሰላም ያድርገን። አበቃው። ዳርሰማ ሶሪ ነኝ ከቅሊንጦ እስር ቤት

ይከበር! መብታችን ይከበር! ይከበር! መብታችን! መብቱን የጠየቀ ህዝብ ፍጹም ሰላማዊ ነው። ጽኑ ነን፣ ጽኑ ነን። እስር ማንገላታቱ ከቶም